አመሰግናለሁ ኃይለ ኢየሱስና ውብርስት። ቀደም ሲል እናንተም እንዳነሳችሁት የተለያዩ ወንድማማችነትን አብሮነትን የሚገልጹ የኢፍጣር መርሃ ግብሮች በዚህ በረመዳን ወር በተለያዩ የሀገሪቱ ክፍሎች እየተከናወኑ እንደሆኑ ይታወቃል። በመዲናችን አዲስ አበባ በዚህ ወር እንኳን በተለያዩ ተቋማት የፋይናንስ ተቋማትን ጨምሮ የተለያዩ የኢፍጣር መርሃ ግብሮች እየተከናወኑ ነበረ። ዛሬም የኦሮሚያ ህብረት ስራ ባንክ ለወለድ ነጻ የደንበኞቹ የኢፍጣር መርሃ ግብር አከናውኗል። ኮፕ አልሆዳ የባንክ ዘርፍ እንግዲህ በኦሮሚያ ህብረት ስራ ባንክ የባንኪንግ ስርዓት ውስጥ የሚገኝ አንድ ዘርፍ ነው። እሱ ነው እንግዲህ ይህንን የኢፍጣር ስነ ስርዓት ዛሬ ያከናወነው ማለት ነው። በዚህ የኢፍጣር ስነ ስርዓት ላይ የኦሮሚያ ክልል መጅሊስ ፕሬዚዳንት ሼህ ጋሊ ሙክታር የሸገር ከተማ መጅሊስ ፕሬዚደንት ዶክተር ሼህ መሐመድ ሳሊህ ጀማል የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ አቶ ደርቢ ያስፋውን ጨምሮ የባንኩ ከፍተኛ የስራ ኃላፊዎች፣ እንዲሁም የኮፓል ሁዳ የወለድ ነጻ ደንበኞች በአፍጥር ስነ ስርዓቱ ላይ ታድመዋል። እንግዲህ የኦሮሚያ ህብረት ስራ ባንክ በዚህ ወር በተለይ ሀያኛ ዓመት የምስረታ በዓሉን እያከበረ ስለሆነ ይህንን የምስረታ በዓል በተለያዩ የማህበራዊ አገልግሎቶችም እያከበረ እንደሆነ ይታወቃል። ከዚህ በፊት ዛሬ ከዛሬ በፊት ማለት ነው በድሬዳዋ ሐረርና ጅማ ከተሞች የኢፍጣር ስነ ስርዓቶችን ማከናወኑ ተነግሯል። ዛሬም እንግዲህ ይህንኑ የኢፍጣር ስነ ስርዓት ከወለድ ነጻ የባንኩ ተጠቃሚዎች ጋር እያከበረ ነው የሚገኘው ማለት ነው። ባንኩ ከዚህ ጋር በተያያዘ የተለያዩ የፋይናንስ አገልግሎቶችን ለሙስሊሙ ማህበረሰብ እያቀረበ እንደሆነ የባንኩ ፕሬዚዳንት አቶ ደግፌ ሲናገሩ ነበረ። በዚህ ወር ብቻ ወደ 30 ሚሊዮን ብር የሚገመት የተለያዩ ድጋፎችን ለሙስሊሙ ማህበረሰብ በድጋፍ መልክ ማበርከቱን ተናግረዋል። ያው እንግዲህ የሙስሊሙ ማህበረሰብ በፋይናንስ ዘርፉ አካታች እና ተሳታፊ ለማድረግ የተለያዩ ስራዎችን እየሰራም እንደሆነ ዋና ስራ አስፈጻሚው ሲናገሩ ነበረ። በዚሁ መድረክ ላይ የኦሮሚያ ክልል መጅሊስ ፕሬዚደንት ሼክ ጋሊ ሙክታር በበኩላቸው ለተደረገው የአፍጥርና የተለያዩ ድጋፎች ምስጋናቸውን ገልጸዋል። እንዲህ አይነት ድጋፎች ተጠናክረው ሊቀጥሉ እንደሚገባ፣ ወንድማማችነትን፣ አብሮነትን የሚገልጹ እንዲህ አይነት ዝግጅቶች ለወደፊቱም እንደ ሀገርም ጠቃሚ መሆናቸውን አንስተዋል ማለት ነው። የሸገር ከተማ መጅሊስ ፕሬዚዳንትም እንዲሁ የምስጋናና እንዲህ አይነት የአብሮነት ድጋፍ ስራዎች ተጠናክረው እንዲቀጥሉ መልእክታቸውን አስተላልፈዋል። እንግዲህ አስረኛ ማነው አስር ቀናት ናቸው የቀሩት ከትናንት ጀምሮ፣ አሁን ዛሬ ዘጠነኛ ቀን የቀረበት ሁኔታ ነው ያለው ከዚህ ቀን ጀምሮ እንግዲህ ለይለቱል ቀድርም የሚጠበቅበት የ27ተኛው ሌሊት ላይ በእርግጥ በደንብ የምትጠበቅበት ቀን ነው። ግን ከዛሬ ጀምሮ ትጠበቃለች የሚለውን መልእክት የለይለቱል ቀድርን መልእክት አስመልክተው መልእክት አስተላልፈዋል። ህዝበ ሙስሊሙ ባንኩ እያደረገ ላለው ድጋፍ ያላቸው ምስጋና ገልጸዋል። የባንኩ የወለጸ ተጠቃሚዎችም በዚሁ ስነ ስርዓት ላይ ታድመው የተሰማቸውን የደስታ ስሜት እየገለጹ ነበረ። ባንኩ ወደፊትም የሙስሊሙ ማህበረሰብ የሚያሳትፉ የተለያዩ ፕሮጀክቶችን ቀርጾ እየሰራ እንደሆነና በዚሁ እንደሚቀጥልም የተነሳበት ሁኔታ ነው ያለው። በእኔ በኩል የፍጠር ስነስርዓቱን የተመለከተው መረጃ ይህንን ይመስላል። ኃይለየሱስና ውብርስት ወደ እናንተ